አራይ ይገዛ ደላላ ገዚ ፈልግ የማደን ዘያ ማአት ሰላም ሰላም ሰላም ሰላም ሰላም፣ በእያላችሁበት ቦታ ሁሉ ሰላም ይድረሳችሁ ብያችኋለሁ። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ውድድ ነው ማድረጋችሁ። እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ እመጥቻለሁ። እንደው ለጊዜው እንግዲህ ዘናፈታ ያደርጋል ያልኳችሁን ቪዲዮ ሰብሰብ አድርገ እየመጥቻለሁ። በቪዲዮ ዘናፈታ እንደምትሉ ምንም ጥርጣር የለኝም። በዚህ አጋጣሚ ለዚህ ቻናል አዲስ ሆናችሁ ሰዎች ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤት ልትቀላቀሉ በአክብሮት ጠየኳችሁ። እንደ ሁሉ ጊዜውም እንግዲህ ያዝናናሉ፣ ፈታ ያደርጋል አልኳቸው ቪዲዮ ሰብሰብ አድርጌ መጥቻለሁ። የሚያስቁትን የሳቅን የራሳችን ሀሳብ እየሰጠን እስከ መጨረሻ አብረን እንቆያለን። ያው ደግሞ ቁም ነገርም ይዟል ላልኳቸውን ቪዲዮ ሰብሰብ አድርጌ መጥቻለሁ። ከእናንተ የምጠበቀው አንድና አንድ ይህን ቻናል ሰብስክራይብ በማድረግ ቤተሰብ መቀላቀል ብቻ ነው። ደሞም ቻናልን ሰብስክራይብ ላደረጋችሁልኝ ሰዎች በአጠቃላይ በያላችሁበት ቦታ ሁሉ ምስጋና ይረሳቸው እያቸኋለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ሀያ ሰላሳይን ኢትዮጵያ ማዘራግዙታ አቦ ምንድ ላግዞት? ምንድነው? ምንድነው ናተ ምንድነው? ነገር ይዩ። ሊሰርቃቸው ነው ሊያግዛቸው ነው፣ ምንድነው የሆነው ነገር? መስቀል ለመግባት የሚደረግ ትግል

ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰዎች፣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ እንቀጥላለን። እሺ ስለ አምስት ሚሊዮን አምስት ልጁ እኮ አምስት ሚሊዮን ስለነበረው ያው ወይ የምታከምበት ነው እኮ። እንደዛ እኮ ነው የሚሆነው ጋይስ ለመታከም ነው እኮ አምስት ሚሊዮን ብር እያለ የነበረው ዋው። ለማንኛውም ለዚህ ቻናል አዳዲስ ሆናችሁ ሰዎች ሰብስክራይብ ማድረጋችሁ እንዳረሱ እንቀጥላለን። ስልኩ ይዘጋ የሚቀያየሩ ጀለሰ አሁን እኮ ስልኩን ያስቀመጠው እኮ እውነትም ይቀያየራል። እንደዚህ እኮ ነው፣ አይገርማችሁም? ላይክ ደርሶ መካሪም እኮ ነው። ባይዘዌ እንደዚህ ነው፣ ገባችሁ? የሆነ በቃ ለማንኛውም ጋ ስለዚህ ቻና አዲስ ናችሁ ሰዎች ሰብስክራይብ ማድረጉን እንዳረሱ። ላይክ ሼር ሰብስክራይብ አድርጉ። እንደውም ደግሞ በቅርቡ ያው በጣም በሚገርም ቪዲዮ የመጣው ነው። ያንም ደግሞ ለማግኘት እናንተ ካሁኑ ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ። ያው ይሄ ቤተሰብ እያደገ ነው። እንግዲህ እየሄድን ነው፣ ጥሩ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሀሳባችሁንም አጋሩ። ሀሳባችሁንም በታች ባለው እንትን ላይ ሀሳባችሁን አጋሩኝ። እንግዲህ ያው ምን እንላለን ስለምታደርጉልኝ ነገር ሁሉ በጣም በጣም በጣም በጣም በጣም አመሰግናቸዋለሁ በጣም በጣም በጣም አመሰግናቸዋለሁ። እንቀጥላለን። አስተናጋጅ አስተናጋጅን እንደ ራቤ ስረት ተደፍቷል ጣሪያ ተጫወትበት። እኔ ራሱ ማለት ነው በልቼ ነው ቁጭ አልኩት፣ በልቼ ነው ቁጭ አልኩት። ግን መጥቶ እንደዚህ ሲያደርግ ማለት ነው ራበኝ ነው የምላችሁ። ራበኝ ራበኝ ነው የምላችሁ። ምንድነው የሚያስደነግጥ ወንድ ልጅ አይደለህ እንዴ ኤክስትራቹ በጣም አሪፍ ነው ብሎኛ አደንገጠ አትሩጥ እዚህ ነው ህይወት ነው ማለት ነው እህ ኧረ ጉድ ለዚ ነው መኖር የሰው ስም ብቻ ነው የምለው ለዚ ነው ምን ጋይስ ምንድነው ምንድነው ለማስተላለፍ የፈለገው እዚህ ጋር ምንድን ነው የተፈለገ ለማስተላለፍ ለማንኛውም 12ኛ ክፍል የጣለኝ አስተማሪ ዘበኛውን ያገኘሁት ምን ይለው፣ ወይ ስማ አንተ፣ እኔ የምጠብቅበት አክም ቤት አልመጣም። ይሄ ትራንስፈር አስተማሪ እንደ ዶክተር ነኝ ብዬ ገባውላ፣ ተጫወትኩበት። አንተ ያላስመጣሁት ነገር የለም ይኸው ሰገራ አስመጣሁት በል ደም አስመጣሁት በል፣ ጥርሱን እንኳን ያመው አንተ፣ ተጫወትኩበት። ከዛ ደግሞ እምብርት ላይ ሰላሳ መርፌ አልኩት። ውሻ ነች ነክሳለች፣ ግግም

በራዛር ልክ የሆነ አትላ ነው። ጭራሽ ችግር እንኳን ደናት መቅሰፍት ቢመጣ ቀድሞ እሷ ጋ ነው የሚደርሰው ነው። አመለገብቷል ቸነፈር ረሃብ፣ ወጀንበር ቢመጣ ቀድሞ እሷ ጋ ነው የሚደርሰው ነው። ኢቭን ሞት እንኳን ሞት ቢመጣ ቀድሞ እሷ ጋ ነው የሚደርሰው ነው። ነው መለ ነው ያላቆም ስለ ጓደኝነት ነው። እንግዲህ ያው እንደሰማችሁ ስለ ጓደኝነት ነው። ምንድነው ስሙ? ዛሬ እቺ እንኳን ቀጠርያታለሁ። ሆድ ውስጥ ገብታችሁ እሺ እንድትለኝ ታደርጉልኛላችሁ? እሺ እሺ እሺ እሺ። ቲማቲም፣ እንዴት አድርገህ ነው እሺ እንድትል የምታደርግልኝ? ሽንኩርት አንተስ? እኔ ከበርበሬ ጋር በመመካከር ከንፈሯን አቃተላታለሁ። ድንች አንተስ? እኔ ስበላኝ ጉሮሮዋን አንቃታለሁ። ከዛ ወገቧን አንተ ድብድብ ነው እንዳልኩህ፣ ሌላ ሀሳብ አምጣ። እሺ በቃ እዛው አንቃታለ ውሃ ትሰጣታለ ከዛ ከሞት እንዳተረፈ ልሰማታል ማለት ነው። እሺ ይሁን ካሮት አንተስ አልሰማሁትም ካሮትን አልሰማሁትም ከዛ ምን አተህ? አንተ? ጋይስ፣ ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳደረሱ እንቀጥላለን። ጋይስ፣ በአንድ ሺህ ብር ደግሞ እንደዚህ ራሱ እንደዚህ ራሱ እንዴት ይዘለላል የማይዘለል እንደዚህ ራሱ አይዘለልም። እንደዚህ ባይዘው ምን ሆናቸው ነው? ለማንኛውም ጋ ሳሁን ቀጥለው የምናየው ቪዲዮ በጣም ምግርም በቃ ሰሞን ምግርም በቃ ምግርም ቫይራል ወጣ ይሄ ላይ አራት ሆኖ ምናምን ስጨፍሩ በጎቤ ምናምን በሚባል ይ በባላይ ጭፈራ ስጨፍሩ በቃ ምግርም ቫይራል ወጥቷል ቪዲዮ ይህ ቪዲዮ አብረን እናያለን።

እንደው የሆነ ጉመንት ላይ ምናምን ሳነበው ይሄ ሰውዬ ማለት ነው ብቻውን ባንድ የሆነ ሰውዬ በቃ ብቻውን ባንድ የሆነ ሰውዬ በቃ እንደውም ላይ የሆነ ቪዲዮ ትላንት ነው ምናምን እያየው ነበረ፣ እና ፕሮሞሽን ሁሉ አሰርቶታል። የሆነ ልብስ ቤት ይመቸው። አንዳንዴ እኮ በቃ ትለፋላችሁ ምን ትላላችሁ፣ ግን የእናንተ ቀን እስከሚመጣ ድረስ አታውቁትም። እና የሰውየውን በቃ በዚህ ጭፈራ ወጣ። ሜቢ በየአመቱ እኮ እየወጡ እየጨፈሩ ነው፣ ግን በዚህ አመት በቃ ጊዜ ሆነ። አሪፍ ሆንለት። ለማንኛውም ጋይስ በዛሬ ቪዲዮ ዘና ፈታ እንዳላችሁ ምንም ጥርጣሬ የለኝም። ቪዲዮ ከተመቻችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ተመልሼ እስከምመጣ ድረስ መልካም ጊዜ ሁላችሁ ብያችኋለሁ። ውድድ ነው ማድረጋችሁ። ቻው